ሰላም ዲናችሁ በእያላችሁ በትል ነገር ሰላም ነው። አሸ ላይ መጣን። ለሊት መግለጫ የትግራይ ቲዲኤፍ ሰራዊት አዛዦችን፣ ጄኔራሎችን አግጅ ያሉ ከስራ ይታገዷል ብለዋል። እንግዲህ የነ ጊዜያዊ መስተዳድሩን በሙሉ ስልጣን እየወሰደ የራስን ሰዎቹ እየተካ የቆረችው መቀሌና አዙሪያ ያለችውነ እንጂ ከሞላ ገደል ደብረጽዮን ሙሉ በሙሉ የጊዜያዊ መስተዳድሩን ስልጣን ወስዳል። እነ ጻድቃን ደግሞ በኤርትራ በኩል ያለው ጦርነት አይቀሬ ነው፣ የጦርነት ዝግጅቱ በዚህም በዛም ተጣጥፎ ቆጥላልና ይህ ነገር ወደ ጦርነት የሚሄድ ከሆነ ያው እንደፈረደበት ትግራይ ነው። ቁምስቅልስ ጥምቱ ጋባ ብላል። ለዚህ ሁሉ መዘዝ እናንተ አይደላችም እንዴ? የአንድ ቆን መዘዝ ያለ ዘጠኝ ወረ አይመዘዝ ያለው እኮ ሰውዬው። እውነት እኮ ነው። የአንድ ቀን መዘዝ ያለ ዘጠኝ ወር አይ መዘዝ እናንተ አይደለም የሁሉ እልቂት ያመጣች ከመጀመሪያ ኢትዮጵያን መሬት ከረገጣች ጊዜ ጀምረ ህወሓት አይደለም የሁሉ እልቂት ይዘብን የመጣ። አሁንም ጉማሸቻች አይ ከኤርትራ ጋር ተስማምተናል ትላላች፣ ጉማሸቻች አይ ከኤርትራ ጋር አልተስማመንም። ጉማሸቻች አይ ከፌዴራል መንግስት ጋር ሰላም ወርዳል ትላላች፣ ጉማሸቻች አይ ሰላም አልወረደም ትላላች። ጉማሸቻች ትጥቅ እየፈታን ነው ትላላች፣ ጉማሸቻች እንኳን ትጥቅ ልንፈታ ሌላም ሰራዊት እያደራጀን ነው እንዋጋልን በቅርብ ቀን ትላላችሁ። ምን አይነት ኮንፊውዝ እና ኮንፊውዝ እንደ ኮንፊውዝ እንደወጣ አድርግ እኛ እንውቅ። ተምታተናላችሁ ወረተሰቡን ተምታተታላችሁ። አሁንም ጦርነት እንደማይቀር ግልጽ ነው። ለምን ህወሃት ተፈጥሯዊ ሞትን ሲሞት ግድ እርስ በእርስ ተባልተ እንደሆነ ይሄ የታወቀ ነው። ይሄ በህዋት አልተጀመረም። በሞላ ዓለም የሚታወቅ ታሪክ ነው። የትኛውም አምባገነናዊ ስርዓት መጨረሻ እርስ በእርስ ተባልተ ኮላፕስ እንደሚያደርግ ይታወቀ ነገር ነው። ስለዚህ በመቀለ ከፍተኛ ግርግር አለ። ድንጋጤ አለ። ሰዎች ከባንክ ያላቸውን ገንዘብ በሙሉ ሙልጭ አርገው እያወጡ ነው ያለት። ከባንክ ገንዘብ ማውጣት የሚቻለው ራሱ በአነስተኛ ደረጃ ቢሆንም ባለችው መጠን ሰው ገንዘቡን እያወጣ ነው ያለው። ብዙ ሰዎች ወደ አዲስ አበባ እየተሰደደ ነው ያሉት። በተለያየ አቅጣጫ ሰዎች ሞፈናቀል ላይ ነው ያሉት። ይሄ አዝማሚ አደገኛ እንደሆነ እናውቃለን። እንኩም ፈዳኛው በዚህ በኩል ደግሞ ትግራይን እንጎነጥናለን ታሪካዊ እርስቶቻችን ከስሞለስን በኋላ መጎንጠላችን አይቆርም ብላል። ስለዚህ ቀኝም ነፈሰ በግራም ነፈሰ እዚህ ቦታ ላይ ውጊያ አለ፣ የመጨረሻ ውጊያ ያለው ብዬ ተናግሬ ያለው። ትንሽ ልዩነቱ ምንድን ነው? የወራት ልዩነት ነው። እኔ በአንድ ወር ሁለት ወር ነበር ያስቀመጥኩት፣ ነገር ግን አሁን ወደ ሶስት ወር ተጠግታል። ነገር ግን ውጊያ የማይቀሩ ነገር ነው። እኖ ክንፈ ዳኘም ብላል እኮ ቃል በቃል እኮ ነው ትራንትና ሜጆር ጄኔራል ክንፈ ዳኘ ታስሮ የተፈታ የሜቴክ ዋና ዞራፊ ማለት ነው። ምንድን ያል ታሪካዊ እርስቶቻችን እናስመልስን። አያችን ኢትዮጵያ ጋር የቀራቸው ጉዳይ ምንድን ነው ማለት ነው ያ የፈረድበት የአማራ መሬት ነው። በዚህ በጎንደር በኩል እስከ ወልቃይት እስከ ሱዳን ያለውን መሬት ጠቁልለ እስከ ዳሽን ተራራ ያለውን በዚህም እስከ ራያ እስከ ቆቦ ድረስ ያለውን መሬት አለማጣን በሙሉ ራያ በሙሉ ዙሪያ እሱን ካስመለስን በኋላ ምንም ከኢትዮጵያ የምንቆጠልበት ሁኔታ የለም፣ እያሉ ነው። ደግሞ ደጋግመ ያለ ከኢትዮጵያ ጋር አንቆጠልም። ካልቀጠላቸው ደም መፋሰሱ ለምን ፈለጋች? ሀያ ሰባት ዓመት ሙሉ ለምን አልጎነጠላችትም? ያ ሁሉ ታንኩም ባንኩም በእጃቸው በነበረ ጊዜ በቃ ለምን አላላችሁም? ተዋክታቸው ይህ ሁሉ ሰው ደም ከፈሰሰ ሰው ካለቀ በኋላ ነው የምትጎነጥልም? ስለዚህ ይህም የማይሞከር ነው። ሲጀመር በአደባባይ የድፍረታቸው ድፍረት የንቀታቸው ንቀት ነው። እንጎነጥላለን ስለዚህ በላይ ኤርትራ አለ። ቀጥሎ ሌላ ደግሞ ትግራይ የምትባል አገር አለች። በእርግጥ የትግራይ ሲኖደስ እኮ ቀድሞ ተናግሯል። እኛ መጀመሪያ ቤተክርስቲያናን እንጎነጥላለን፣ ቀጥሎ ደግሞ እናንተ ትኮተላላችሁ የሚል እኮ መስመር እኮ ከፍተዋል እኮ። ስለዚህ እነዚህ ሰዎች እቅዳችን ምን እንደሆነ እናውቃለን። የተቻለን ያክል መሬት ከአማራ ክልል ላይ መንጦቅ ነው። የተቻለን ያክል መሬት ከአፋር ላይ ነጥቀው ከዛ በኋላ አገር መመስረት ነው። ይህ የመጀመሪያው ህወሀት የመጀመሪያ አላማ ነፃ አውጪ ነው እንጂ የኢትዮጵያ ነፃ አውጪ ሆኖ እኮ አልመጣም እዚህ። ነው ከስሙ ጀምሮ ከማኒፌስቶ ጀምሮ መጎንጠል ነው። እና አሁን ደግሞ ምንድነው ለጊዜው ከኤርትራኖች ጋር ተመዳሙጅ፣ ኤርትራኖች በዚህ ጉዳይ እጃቸው ነው እንዳያስገባው ከነሱ ጋር ለጊዜው ተኩስ አቆም ወይም ደግሞ አትንኩኝ አልነካችሁም ነገር ልጉባና ከዛ ከፌዴራል እና ከአማራ ጋር ልዋጋ ና ሞሬቴን ቀስ መለስኩ በኋላ ደግሞ የኤርትራን ጉዳይ እናየዋለን ነው ገብተናል ። ስለዚህ የሆነ ሆኖ በኤርትራና በኢትዮጵያ መካከል ያለው ውጥረትም ትክክል አይደሉም። መስመርን የሳተነው ነው። አስፈሪ ድባቦች አሉ። እዚህ ቦታ ላይ እንዳልካቸ በኢትዮጵያና በኤርትራ መካከል ውጊያ ከተጀመረ ህወሀት የራሱን አጀንዳዎች ለማስፈጸም ሰው መማገዱን አይተውም። በአማራ ክልል ያሉ ግጭቶችም ከመረጋጋት ይልቅ እየተፋፋሙ፣ ሌሎች አላስፈላጊ ግጭቶች፣ ውስጣዊ ግጭቶች ሊፈጠሩና ሊባባስ ይችላል። ስለዚህ አዝማሚያ ጥሩ አይደሉም። እኛ አሁንም የምንለው ሰላም ያስፈልጋል። አሁንም እውነተኛ መነጋገር ያስፈልጋል። አሁንም የሩቅ ጠላት አልመጣብንም። እርስ በርሳችን ወዳጆች ነን፣ ወንድማማቾች ነን፣ እህታማማቾች ነን። የፈሰሰው ደም ይበቃል፤ በትግራይም በአማራ ይበቃል። ግን አሁንም ሴራ አልቆምም፣ ሴራ አልቆምም። በኦሮሚያ ያሉ ፖለቲከኞች፣ በአማራ ክልል ያሉ ፖለቲከኞች፣ በትግራይ ያሉ ፖለቲከኞች አሁንም ሴራ ውስጥ ናቸው። ሴራው እንደውም ጠለቅ ባለ ትብትብ ባለ ሁኔታ ነው ሴራ እየተገባ ያለው ይሄ ሴራ ግን እውነት ለመናገር ሶሪያን ያን ታላቅ አገር ታሪካቸው ብቻ ህዝቡን ቁጭ አድርጎ የሚያኖር አሜሪካኖቹ የሚቀኑበት አውሮፓኖቹ እጃቸውን በአፋቸው የሚጨኑበት የዓለም የስልጣኔ የጀብዱ የታላቅነት ምሳሌ የነበረችው ሶሪያ ዛሬ ይሄው መሃል ከተማ ላይ አሁንም እየተራረድ ነው። መንግስት ይውረድ ተባለ፣ መንግስት ወረድ አሁንም እየተጨፋጨፉ ነው። መሃል ሶሪያ ላይ ማለት ነው እና ሶሪያ ዛሬ የዓለም መተዛዘቢያ ሆናለች ከኢትዮጵያን የድሃ ድሃ ከሆነው ከኢትዮጵያን እጅ ምጽዋት እየለመኑ ነው። ቆንጆ አበባ የሚመስሉ ልጆቻቸው ፀሐይ የቆጠቀጣቸው ሜዳ እያደሩ ጎዳና ወድቀው ነው ያሉት። ታላቅነት ከታላቅነት ወደ ታናሽነት፣ ከክብር ወደ ውርደት መፈጥፈጥ ማለት ምን ማለት እንደሆነ ሶሪያ አሳይታል እኛ በእርግጥ ላለፉት ብዙ ሞታ ዓመታት ያለንበት የጦርነት ወጀብ ምንም አይጎርምንም መሰለኝ። እኔ ካለንበት አንጻር ሁል ጊዜ እንደመላችም ኢትዮጵያውያን የበሰበሰ ዝናብ አይፈራም አይነት ነገር ይመስለኛል። ምንም መጀመሪያም እውቀትም ስለሌለን ገንዘብም ስለሌለን ሰላምም ስለሌለን ተስፋም ስለሌለን ሞትና ሕይወት መለየት ያቃተን መሰለኝ። እና ይሄ ከጀግንነት ከደፋርነት ከታላቅነት የመጣ አይደለም። ለመገዳደል ያለን ቁርጠኝነት ከባዶነት የተነሳ ከተስፋ መቁረስ የተነሳው ተስፋ ሲኖረው ለመኖር እንፈልጋለን። ጥሩ ሻውር ቤት ያለው፣ ጥሩ ስራ ያለው፣ ጥሩ ምግብ የሚበላ ሚስትና ልጆች ያሉት ሰው መኖር ይፈልጋል። በምንም መኩገን ያጣውን አጥቶ የተነጠቀውን ተነጥቀው ኑሮን መበጥበጥ አይፈልግም። ተስፋ ስለሎለን ንጹህ ስለማንበላ ንጹህ ስለማንለብስ ንጹህ ስለሎለን አይምሮ መቁቀትም ስለሎለን ከዓለም ወደኋላ የቆረን ህዝቦች ስለሆነ አሁንም ሞት አንፈራ ሞት አንፈራው ከጀብድድ ሳህን ከጀብድ የተነሳ ሳህን ከተስፋ አልባነት ነው እና ይሄ አዝማሚያው ልክ አይደለም። በውስጡም በውጭም ያሉ ነገሮች ዙሪያችን ቆጠናው በጣም አስፈሪ ነው። እንደምታቀት በደቡብ ሱዳን ያለው፣ በሱዳን ያለው፣ በሶማሊያ ያለው ውጥሮት ታቁታላቸው እና ትልቁ ዋና ዋና የሰላም ማዕከል መሆን የሚችሉት ፊታውራሪ መሆን የሚችሉት ኢትዮጵያ ኤርትራና ኬንያ ናቸው። እነዚህ አገሮች አግባብ ያለ ስራ እየሰሩ አይመስልም። አሁንም አካሄዳችን ትክክል አይመስልም። ብዙን ዋጋ ሊያስከፍሉን የሚችሉ መንገዶችን እየተከተሉን ይመስለናል። በሱዳኑ ቀውስ ላይ፣ በሶማሌ ቀውስ ላይ፣ በኢትዮጵያና በኤርትራ ሌላው ቀውስ አራት አገር ማለት ነው፣ የሱዳን አለ አምስት አገር ማለት ነው። ስለዚህ እንደዚህ ያሉ ነገሮች ቀጠናው በሙሉ ወደ ሲኦልነት ሊቀይር ይችላል፣ የሚል ስጋቱ አለብኝ። እንደገና በኢትዮጵያ ደግሞ እንዳልኳቸው ህወሀት አርፎ የሚተኛ ቡድን አይደለም። አቋም የለውም። ምን እንደሚፈልግ አላወቅም። ጭራሽ ምን እንደሚፈልግ አያውቅም። ምክንያትም ህወሀት ጉራ ገብቶታል። ከአማራ እንዳይታለቅ እንዳይታረቅ ይሄ የፈረደበት የወልቃይትና የሆመራ መሬት አለ። ኤርትራ እንዳይጋ እንዳይታረቅ እንዲሁ የፈረደበት የመሬት ጉዳይ አለ። እሱም ብቻ ሳይሆን ከፍተኛ የሆነ ፖለቲካዊ ሴራዎችና አሻጥሮች አሉ። ስለዚህ ከማን ከፌደራል መንግስት እንዳይታረቅ የገባበት ጦርነትና ደም መፋሰስ አለ። ህወሀት አሁን አቋም የለው፣ ምን እንደሆነ አይታወቅም። የመጣውን ከቅርብ ያገኘውን ጦርነት መዋጋት ብቻ መሰለኝ ሀሳቡ። እጁ ላይ በቃ የመጣውን ጦርነት ከፊት የቀደመውን እንዋጋ የተከተሉን እናስኮትን ከዛ በኋላ በቃ የደሞ ነፍስ ሞክረን የእድላችን እንሞታለን። መሰለኝ የህወሓቶች ነገር። ግን ይሄ ጦስ ለምስኪኑ የትግራይ ህዝብ፣ ይሄ ጦስ ለምስኪኑ ለአማራ ህዝብ፣ ይሄ ጦስ ለታላቅ አገር ኢትዮጵያ ብዙ ቀውስ ይዞባት የሚመጣ ይመስለኛል። የሆነ ሆኖ ሁላችን በተቻለ አቅም ይህን ነገር አዊርነስ መፍጠር ያስፈልጋል። ጥንቃቄ ያስፈልጋል። ምናልባት ኢኮኖሚውም ይሄ ጦርነት የሚነሳ ከሆነ በከፍተኛ ደረጃ የኢኮኖሚ መዛባት ኢንፍሌሽኖችም ሊኖሩ ይችላሉ እንዳልኳቸው የውስጥ ግጭቶችም ከታሪካችንም እንደምንረዳ የውስጥ ግጭቶች ለጊዜው ሰኮን ይለዩናል እንጂ የመፋፋም አይነት ባህሪ አላቸው በውጭም ደግሞ እንደዚህ ግጭቶች ስንገባ እንደምታውቁት እንግዲህ አሊያንስ ይፈጠራል ለኢትዮጵያም የሚረዱ የሚያገዙ አገሮች አሉ ግጭት ውስጥ የምንገባባቸው አገሮችንም ከጀርባ የሚያገዙ አሉ ይሄ ሳይታለም የተፈታ የአደባባይ ሚስጥር እንደሆነ መታወቅ አለበት ማለት ጥሩቃቅ ይፈልጋል። እኔ ህወሀቶቹ እስከ መቼ ድረስ ይህን መንገድ እንደሚመርጡትም አልገባኝም። መፍትሄውን ያውቁታል፣ መድኃኒቱን ያቁታል። ነገር ግን ሆን ብለው መድኃኒቱን ራቅ አርገው እየወረወሩት ብዙ ችግሮችን እኛን እያስከፈሉን ነው። ዋጋችን እያስከፈሉ ነው። እነሱም ዋጋ እየከፈሉ ነው። ለክፉም ለደጉም ግራና ቀኙን ማሰብ ብቻ ጥሩ ነው የሚል አሳብ አለ። የኔ አሳብ ነው። አሳብ ሲሞቻችን እንደልማዳችን ላይክና ሼር በማድረግ አሳቡ ለሌሎች አጋር ከተሞቻችን አንሰብስክራ ታደርጋላችሁ። በያላችሁበት መልካም ቀኑላቸው። ወዳቻ አለው። ፒስ